በመጀመሪያ ደረጃ ክቡር ጠቅላይ ሚኒስትር ይህን እድል ስለሰጠን በጣም ነው የማመሰግነው። ይሄ ባሌን አውቀዋለሁ፣ ባሌን ግን የማውቀው ላይሆን ነው። ብዙ ጊዜ ተመላልሼበታለሁ ላለፉት ሰላሳ ዓመታት አውቀዋለሁ፣ ግን የማውቀው ላይሆን ነው። አሁን ያለውን ሀብት በዚህ ደረጃ የመረዳት እድል አልነበረኝም። አንዳንዱን በወሬ እንደዚህ ያለ የሚል እንሰማለን። አንዳንዱም አሁን ግን ያለው ነገር ለባሌ ብቻ ሳይሆን ለኢትዮጵያም ለአፍሪካም የሚበቃ ሁሉም ነገር ያለበት ትልቅ ትልቅ አገር ነው ብዬ ወስዳለሁ። እንደተባለው ይህን አይነት ሀብት ይዘን ሶስት ነገሮች አሉ። እኔ በጣም የሚቆጨኝ አንደኛ የድህነት ጫፍ ያለበት ነው። መሰረተ ልማት የለም፣ ለህብረተሰብ መሰረታዊ የሚባሉ የሚያስፈልጉ ነገሮች አልተሰሩም። ሀብት ላይ ተቀምጦ የድህነት ጥግ የሚኖር ማህበረሰብ መሆኑ አንዱ እጅግ በጣም የሚቆጭ ነው። ሁለተኛው የሚቆጨው በቅርብ ሰው ደሄጄ ነበር አመት አልሞላኝም። ብዙ ወጣት ኢትዮጵያኖች ከሚሰደዱባት ዞኖች አንዱ ባሌ ነው። ተሰደው ሄደው ገሚሱ ባህር ላይ ይቀራል። ህገወጥ በሆነ መንገድ ነው የሚሄደው። ገሚሱ ደግሞ እዛ የሰው ቤት ያጥባል እና ግመል ይጠብቃል። ይህን የመሰለ ሀብት ትቶ በባህር እየሰጠመ ሰው ቤት እያገለገለ አስቸጋሪ በሆነ መንገድ ህይወቱን ያሳልፋል። ይሄ ግን እነዛንም አምጥቶ እዚህ ማስተዳደር የሚችል ሀብት ነው ያለው። ሶስተኛው ይህን እያለን ይሄ ነው ደጎንትተን እኛ በመጨቃጨቅና በመዋጋት ነው ጊዜያችንን የምናሳልፉ። እነዚህ በጣም የሚቆጩኝ ነገሮች ናቸው። ትላንትናም እየተንቀሳቀስን ስናይ ዝም ብለን እየተነጋገርንበት የነበረ ጉዳይ ነው። ይሄ አሁን የደረሰው ነገር ጅምር ነው ብዬ አምናለሁ። ገና ጅምር ነው፣ ብዙ ነገር ይኖራል። ይህን በጅምር ያለ ነገር ከንትን ወጥተን ከጭቅጭቅ፣ ከንትርክ፣ ከመጋደል እና ከመታኮስ ወጥተን ሙሉ አቅማችንን እንደዚህ አይነት ሀብትን ወደ ተጨባጭ ነገር የመቀየር ነገር እና ከድህነትም ለመውጣት መጪው ትውልድ በሀገሩ የሚኮራበት የሚኖርበት እኛ ተሰደን የምንሄዱበት ሳይሆን ሌሎች መጥተው እዚህ የሚኖሩበትን ሁኔታ ለመፍጠር በሰፊው መስራት አለበት ብዬ አምናለሁ። ከዚህ ውጭ ያለው ነገር በሙሉ ጥፋት ነው። አቅም አለ፣ ጭንቅላት አለ፣ ጉልበት አለ። የወጣት ሀገር ነው። ይሄ የወጣት ሀገር ወደዚህ ወደ ራሱን ሀብት አውጥቶ ወደ መጠቀም መምጣት አለበት ብዬ አምናለሁ። እድል ከተገኘም የእኛን አይነት እድል ማግኘት በጣም ይከብዳል። ግን መጥቶ የሚያይበት ማየት የሚገባቸው መጥቶ የሚያዩበት ሚዲያዎችም ይህን ሀብትን የሚያስተዋውቁበት ሁኔታ መኖር አለበት እላለሁ። አሁንም መልሼ የማመስገን እፈልጋለሁ ይሄ ትልቅ ሀብት ነው። ይሄ ትልቅ እድል ነው። ይሄን ትልቅ እድል በማግኘቴ እውነት ለመናገር በህይወት ኖሬ ይሄን ማየቴ በጣም እድለኛ ነኝ ብዬ ነው የማስበው። በጣም ደስ ብሎኛል። ትውልድም ይሄን ይዞ መሄድ አለበት ብዬ አምናለሁ። አመሰግናለሁኝ። ክቡር ጠቅላይ ሚኒስትር ሶስት ቀን ቆይታችን እዚህ መጀመሪያ ማንሳት የምፈልገው ይሄ ቲም የተደራጀበት ሁኔታ በራሱ ከዚህ በፊት ከነበረ ሁኔታ ለየት ያለ ነው። ነባር አመራሮች ከተለያየ ቦታ የመጣን በፊት አብረን የነበርን አሁን ደግሞ አዲሱ አመራር ያለበት ኮምቢኔሽኑ ጠለቅ ያለ መልእክት ሊሰጥ የሚችል የምናየውንም ነገር ሞር በፊት ከነበረው ሁኔታ ጋር ለማነጻጸር ትልቅ አጋጣሚ የፈጠረ ስለሆነ የቡድኑን ኮምቢኔሽን በጣም ማድነቅ እፈልጋለሁ። ከዛ በኋላ እንግዲህ ብዙ ስራዎች ብዙ ቦታ ላይ እንደተጀመሩ አቃለሁኝ። ስለ ባሌ እያወራን ስለሆነ ቅድም አባዱላ እንዳለው ባሌ እንግዲህ በተደጋጋሚ በብዙ ሁኔታ መተናል መጥቻለሁኝ። እኔም ባሌን በዚህ መልኩ አይቻት አላቅም ባሌን በዚህ መልኩ አይቻት አላቅም ስል፣ ዛሬ የነበረው ትላንት የነበሩ ነገሮች ዛሬ ስለተቀየሩ አይደለም። ትላንት የነበረው መልክዓ ምድር ዛሬም አለ። ትላንት የነበረው የአየር ሁኔታ የአየር ጸባይ ዛሬም አለ። እነዚህ ታሪካዊ ሀብቶቻችን ትላንትም ነበሩ። ዛሬ ያየነው ባሌን ገልጸን ነው ያየነው። የተጀመሩ ስራዎች ሶስት ቀን ፈይቶብን ያየናቸው የተጀመሩ የልማት ስራዎች ባሌን ውስጥ የነበራትን እምቅ በተወሰነ ሁኔታ ገልጦ ለማየት እድል አግኝቻለሁ። ይሄ ዋናው ነገር ነው። ቅድም እርሶ ካነሱት ከድህነት ጋር ተያይዞ ያለንን ሀብትና ያለንን ፖቴንሻል አቅም ገልጦ የማየት አቅም ነው። የነበረን ችግር ዋናው ይሄ የሊደርሽፕ ችግር ነው፣ የሊደርሽፕ ሁኔታ ነው ብዬ ነው መወስደው። ትላንት የነበረን ዛሬም ያለን ነገም የሚኖረን በደንብ ወደ ውስጥ ገልጠን ካየን ያለን ሀብት ለሀገራችን ይሆናል፣ ለባሌ ይሆናል፣ ለኦሮሚያ ይሆናል፣ ከዛ በላይ ደግሞ ለመላው ሀገራችን ይሆናል። ስለዚህ ዋናው ነገር ያለንን ነገር በቅጡ መገንዘብና መገንዘብ ብቻ ሳይሆን በዛ ላይ ተመስርቶ ወደ ስራ ወደ ውጤት ህዝቡ ተጠቃሚ እንዲሆን የማድረግ ቅድም ስለ ወጣቶች ተነስቷል። ወጣቶች ተጠቃሚ እንዲሆኑ የማድረግ እንደሰማሁት፣ ይሄ አካባቢ ራሱ በሴፍትኔት ከዚህ በፊት የሚኖር አካባቢ ነው። አሁን በመሰረቱ ተቀይሯል። ግድቦች አይተናል። ሎጆች የቱሪስት ቦታዎች ባሌ በፊትም የቱሪስት አካባቢ ነው ግን ይሄ ሲጨመር ሊመጣ የሚችለውን ነገር በቀላሉ መገንዘብ ይቻላል ግን ዋናው መተባበር በጋራ የመስራት በጋራ የማሰብና በጋራ በዚህ ላይ ይህንን ገልጦ የሚያይ የመሪነት ሚና አስፈላጊ ነው ብዬ ነው ማምነው በጣም ደስተኛ ነኝ አመሰግናለሁኝ ክቡር ጠቅላይ ሚኒስትር ከመደበኛ የእለት ተዕለት ስራችን ወጥተን። ብዙዎቻችን በተግባሩ ላይ ያልተሳተፍን እርስ በእርሳችንም እንድንገናኝ እድሉት ሰጥቶን እዚህ በመገኘታችን በጣም አመሰግናለሁ። በፌዴራል መንግስት በእርሶ የሚመራ ኢኒሽቲቭ እና በክልሉ የተሰሩት ብዙ ስራዎች ከገመትኩት በላይ ናቸው። እውነቱን ለመናገር ከገመትኩት በላይ ናቸው። በልጅነት እኔ ባሌ ጠቅላይ ግዛት ይባል ከነበረበት ዘመን ነው የማውቀው እና በኢትዮጵያ ውስጥ መረጃዎች ወስጄ ሳሰላ አሁን ባሌ ሁለቱ ባሌዎች አንድ ላይ የአጠቃላይ ኢትዮጵያ ሶስት ነጥብ ዘጠኝ ፐርሰንት ነው በቆዳ ስፋቱ። ይህንን የሚያክል የአገሪቱ ክፍል እኔ በማውቀው ዘመን መሀል ካለ ልማት ተነጥሎ ምንም አይነት ይሄ ነው ተብሎ ሊጠቀስ የሚችል የልማት እንቅስቃሴ ያልነበረበትን ዘመን ሳስብ በእውነቱ ለአገሬ አዝናለሁኝ። ከዚህ ሊገኝ ይችል የነበረ ሀብት ብቻ ሳይሆን ይህም በማልማት ይገኝ የነበረ ልምድና ወደ ሌላ ሊሻገር የነበረው ሁሉ ነው የጠፋብን የነበረውና። አሁን በሶስቱ ቀን አካባቢውን ሳይ ግብርናን በተመለከተ የተሰሩ የተወሰኑ መንገዶች ሲታዩ ሙሉ በሙሉ ዋጋቸውን ሊመልስ በሚችል መንገድ የሚያገለግሉ ናቸው። ከፕሬዚደንት ሽመልስ ጠይቄ ነበርና ምን ያህል መሬት ለመሆኑ እዚህ በሰብል ለማልማት ታርሷል ብዬ ስል በሁለቱ ባሌዎች ወደ አንድ ሚሊዮን ሄክታር መሬት ታርሷል ሲባል ይህንን በሀያ በመቶ ብቻ አማካይ ምርታማነት ሀያ ሚሊዮን ኩንታል በላይ ሊወጣበትና ለመላው አገሪቱ ሊተርፍ የሚችል ነገር ያለበት ኤሪያ ነው የተዘነጋ የነበረው ማለት ነው። በተፈጥሮ ሀብትና በዚህ አይነት ደግሞ ለታሪክ የሚሆኑ ነገሮች ሲታዩ እኔ እዚህ አሁን ውስጡ ያለነውን ዋሻ አይነት ለታሪክ እይታ የሚሆን ሌላ ተቀራራቢ ነገር እና አገር አለ ፈልጉና እዩ ቢባል የሚገኝ አይመስለኝም። ይህን የሚሰማ ሰው ወደፊትም መጥቶ የሚያይ ሊያመዛዝን የሚችለው ነው። እና ይህም ራሱ ተደብቆ የኖረ መሆኑ ሲታይ በጣም በብዙ የሚቆጭ ነው። ይህ ብቻ ሳይሆን ደኑም፣ የመሬት አቀማመጡም፣ ሌሎች የዱር እንስሳትን ብንመለከት በዚህ ሁለቱ ዞኖች ከ360 ሺህ ሄክታር መሬት በላይ ለዱር አራዊት መመደብ መቻል ከፍተኛ ደግነት ነው። ለአገር ከፍተኛ ደግነት ነው፣ ለአካባቢው ብቻ ሳይሆን ለቀረው ዓለምና ሕዝብ የሚሆን ነገር ያለበት ቦታ ስለሆነ የተሰራውን የተወሰነ ነገር ሳይ ይሄ ዞንና ይሄ አካባቢ የተደረገለት ነገር ምን ያህል ነው ካለው አለኝታና መጠን ጋር ብዬ ሳስብ ገና ብዙ የሚቀር ነው። ያየነው የመሬት ከፍታ፣ ደን፣ የተለያዩ ለታሪክ የሚሆኑ አካባቢዎች ሲታይ ገና ነው ግን ይህንን ለማየት የሚችል እይታ እና ለመፈጸም የሚችል አቅም መፈጠሩን ሳይ ግን በእጅጉ ኮራለሁ። እኔ በጣም ደስ ብሎኛል፣ እድሉም በመገኘቱ። ቅድም ጀኔራል ጻድቃን እንዳለው እኛ ከዚህ ቀደም አብረን ልንውል የማንችል ሰዎች የተሰባሰብንበት በአንድ ቦታ ለሶስት ቀን ያህል ሀሳብ የተቀያየርንበት መሆኑን በጣም አስደስቶኛል። በድጋሚ አመሰግናለሁ። ክቡር ጠቅላይ ሚኒስትር በጣም አመሰግናለሁ። እኔም ይህን እድል በማግኘቴ ትልቁ እድል የተለያዩ ሰዎች በተለያየ ጄኔሬሽን ያለን ሰዎች አንድ ላይ መምጣት እና ከእርሶም ጋራ በግንባር ተያይተን የመነጋገር ነገር ነው። ትልቅ እድል ነው ይሄ። ስለ ባሌ ብዙ ብለውታል። እንደ እርሶ ያ ተራራ ላይ ወጥቶ መላቪውን አይቶ አንደርስታንድ የማድረግ እጥረት ቢኖርም ይሄንን አካባቢ በጣም አውቀዋለሁ። ይሄ የሙዳ አካባቢ ነው። ከድሬሼ ከናውሴን ጋራ የሚገናኝ ነው። ታሪኩንም አውቀዋለሁ። የዚህ ዋሻ ጂኦሎጂካል አፈጣጠርም ጭምር በጥናትም አውቀዋለሁ። እዚህ ሶፍ ዑመር መንደር የምትባል ነበረች፣ ገበያ በሳምንት የምትቀመጥ ለዛ አካባቢ ውሃ ለማጥናት በ1978 ጁኒየር ጂኦሎጂስት ሆኜ የመጣሁበት ጊዜ አስታውሳለሁ። እና ይሄ በጣም ድንቅ የሆነ አካባቢ ከአግሮ ኢኮሎጂውም ከሂስትሪም፣ እንደዚሁም ደግሞ ከቱሪዝም ፖቴንሻል አንጻር ቅድም እንደተባለው የማዕድን ሀብታችን ጭምር በዚህ ዙሪያ ከሳነቴ ተራራ ጀምሮ እስከታች በደቡብ ምዕራብ እስከ ገናሌ ወንዝ በዚህ በኩል ደግሞ እስከ ድሬሼ ኩሴን ወደ ሀረርጌ የሚዋሰነው ኤሪያ በሙሉ የዋቤ ወንዝ ተከትሎ የማዕድን ፖቴንሻሎች አሉ። ነገር ግን ይህ ነው የሚባል ለምሳሌ እንደ ትግራይ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 አስቦ የማየቱ ጉዳይ በጣም ትልቅ ነገር ነው። እና አሁን ሱፊያን ያለው ላይ ትንሽ ነገር ለመጨመር የኛ ሀገር ፖቴንሻል ያለው ልክ ሎ ሃንጊንግ ፍሩት እንደሚባለው እርሻ ላይ ነው የመጀመሪያው። እርሻው አልተበላ አፈሩንና ውሃን ማገናኘት ተጀምሯል። ዌልመን ላይ ትላንትና እርሶ እንዳስመረቁት ፕሮጀክት የምናየው የመጀመሪያው ትልቁ ሪጌሽን ነው የሚመስለኝ። አላቅም ሌላ ቦታ እኔ ሚስ ያደረግኩት ካለ አላቅም እንጂ በአስር ሺዎች የሚቆጠር ሄክታር መሬት ከአንድ ሶርስ የማልማት አቅም ተጀምሯል። ይሄ በብዙ አስር ሺዎች የሚቆጠሩ ሄክታር መሬቶችን የማልማት አቅማችን ትልቅ ነው። ኤክስፖርት ለማድረግ እድላችን ይጨምራል ማለት ነው። ይሄ ማለት የሀገሪቱን የውጭ ምንዛሪ ፍላጎታችንን ይጨምራል ማለት ነው እና ኢንዱስትሪላይዜሽንም ከኛ የራቀ አይደለም ከዚሁ ጋር የሚያያዝ ነው። እና እኔ በጣም የሚደንቀኝ ሳነቴንም ብዙ ጊዜ ተመላልሼበታለው የእርሶ እይታ በጣም እየተለየ ነው። ውበትን ብቻ ሳይሆን መሬታችንን፣ ጋራዎቻችንን፣ ደኖቻችንን ገልጠን እንድናያቸው ለመጪው ትውልድም እያስተማሩ ነው ያሉት፣ እና ይሄ በጣም ትልቅ ነገር ነው። ህዝቡም በዚህ ላይ መረባረብና ወደ አንድ ሴንተር ኦፍ ግራቪቲው እየተፈጥሯል። በዚህ ሴንተር ኦፍ ግራቪቲ አንጻር ከዚህ ዙሪያ ተሰልፈን ልማትን ማምጣት እንችላለን፣ ድህነትን ማስወገድ ይቻላል። ከዳሎል በረሃ አንስቶ እስከ ሳነቴ አናት ላይ ማዕድን ነው፣ እርሻ ነው ልማት ነው፣ ቱሪዝም ነው፣ ኢንፍራስትራክቸር ነው፣ ሁሉ ነገር አለን። ሶ ይሄ ነገር ተጀምሯል ነው። ስለዚህ ይሄ የተጀመረውን ነገር ሳናደንቅ ወደ ሌላ ነገር ማሰብም አንችልም። እና ማመስገንም ለሰሩት እና እኛ በዕድሜ ከርሶ በፊት ሆነን በሀገሪቱ በመላ ስንዞር ያላየነውን ነገር የማየት አቅም በመፍጠሮ በጣም ላመሰግን ወዳለሁ። አመሰግናለሁ። ይህንን እድል ስላመቻቻችሁልን እጅግ በጣም አመሰግናለሁ። አንዳንዶቹ ጓደኞቼ እንደተናገሩት እኔም ባሌ የመጣሁት ለመጀመሪያ ጊዜ አይደለም። በተለያዩ ጊዜያቶች መጥቻለሁ። ሶፉ መሪንም አይቻቃለሁ ሌሎችንም አይቻቃለሁ። ግን በዚህ ስፋት እና በዚህ ደረጃ አልተረዳሁም፣ አላየሁም። እውነት ለመናገር ከልቤ ነው በዚህ ደረጃ ስፋት ያለው በዚህ ደረጃ ትልቅ ሀብት አለ ብዬ ወስጄ አላውቅም አንዱ ያየሁት ይሄን ነው ይሄ ማለት በኢትዮጵያ ደረጃ ትልቅ ሀብት እንዳለ የሀብት ሁሉ ትልቁ ሀብት አፈርና ውሃ ነው በኢትዮጵያ ውስጥ ትልቅ ሀብት እንዳለ የሚያሳይ ነው ማሳያ ነው ይሄ ግን ይህ ሁሉ ሀብት እያለ እግዚአብሔር እነዚህን ሁሉ መርቆ ሰጥቶ ለዘመናት ለማኝ ሆነናል፣ ድሀ ሆነናል። ድሀ ክብር የለውም። ይሄንን ስናይ እልህ ሊይዘን ይገባል። ለምን? በእውነት ለመናገር ይሄንን ሁሉ ይዞ ድሀ መሆን ያሳፍራል። ይሄ መነገር አለበት፣ በትክክል መነገር አለበት። ህዝቡን ማወቅ አለበት። ይሄ እንደ ተጠበቀ ሆኖ ግን አሁን የተጀመረው ስራ በድፍረት የሚወሰነው ውሳኔ በፍጥነት የሚያልቀው ስራ እና ትልቅ መስዋዕትነትን የሚጠይቅ ስራ ደግሞ ተጀምሯል ክቡር ጠቅላይ ሚኒስትር ሁሌኛ በሰራነው ስራ አንኮራም የተለየ ክብር እንዲሰማንም አይፈለግም ግን የተሰራ ስራ መነገር አለበት ሁላችንም ልንረካበት ይገባል ይሄን ይሄ ተስፋ ሰጥቶኛለን ይሄንን ሀብት ወደ ጥቅማችን ቀይረን ከድህነት እንወጣለን የተከበረች ሀገርና ሕዝብ እንሆናለን የሚል ተስፋ ሰጥቶኛል። ይሄንን የተጀመረውን ተስፋ በሙሉ ልብ በሙሉ አቅም ተግባራዊ እንዳናደርግ ግን እንቅፋት የሚሆኑ ነገሮች አሉ። ሁለት ናቸው ለእኔ። አንድ የሰላም ችግር። ዛሬ ኢትዮጵያ ውስጥ በእኔ እምነት ጥይት የሚተኮስበት ምክንያት አለ ብዬ አላምን ባሌ ለዚህ ትልቅ ምሳሌ ነው። ለምንድን ነው መሳሪያ የሚያነሳው? ሰው ሀሳቡን በነጻነት መግለጽ የማይችል ከሆነ፣ መጠየቅ የማይችል ከሆነ፣ ስለ ተናገረ የሚገደል ከሆነ መብቱን ለማክበር መሳሪያ ማንሳት አለበት። አንስቷል ባሌ በዚህ ዘመን። ዛሬ እኔ እንደሚገባኝ እስከማውቀው ድረስ ባሌ ደግሞ ሰላምን መርጦ ሰላም ነው። ይሄ ዞን ትልቅ ምሳሌ ነው። በዚህ እኔ የኢትዮጵያ ሕዝብም ፓርቲውም መንግስትም በከፍተኛ ደረጃ ማውገዝ ያለብን፣ ይሄንን የጀመርነው እናስቀጥል ከተባለ የጥይት ቶክስ መቆም አለበት። ይሄንን ህዝቡ በዋናነት መውሰድ አለበት ብዬ አምናል። እሱ ከሆነ የች ሀገር ተስፋ አላት፣ ታሪካችን ይቀየራል። ስለዚህ አንዱ በዚህ አጋጣሚ መናገር የሚፈልገው ይህንን በሁለተኛ ደረጃ የሚሰሩ ስራዎች ተጠናክሮ እንዳይቀጥሉ ከግራና ከቀኝ የሚመጡ አሉታዊ አስተሳሰብ፣ አሉታዊ ወሬዎች እርሶም ፓርቲውም ብዙ ለዚህ ቦታ የሚሰጥ አይመስለኝም። ከዚህ በላይም ቦታ መስጠት የለብንም ብዬ አምናለሁ። ምክንያቱም የሚታይ የሚዳሰስ ነገር ሌላ ትርጉም ስትሰጠው ታያለ። ይሄ ነው የሚጎላው። ይሄ አይጠቅምም፣ ለማንም አይጠቅም። መጨረሻ ላይ ማንሳት እንፈልገው ብዙ ጊዜ አንዳንድ ነገሮች ይጀመሩና እርካታ ይመጣል። ገና ነው ጅምሩ፣ ተስፋ አለው ብለን ስንል፣ እርካታ ግን መኖር የለበትም፣ እንቅፋት ነው የሚሆነው። ገና ብዙ ነገር አለ፣ ገና ብዙ ፈተና አለ፣ ገና ብዙ መንገድ አለ። እሱን ላይ በግንባር ቀደምትነት እርሶ፣ ቀጥሎ ፓርቲው፣ ሌላውም አመራር ጉዞአችን ረጅም ነው፣ ገና ብዙ ስራ አለን የሚል ስራ ለዚህ የሚያነሳሳ መሆን አለበት ብዬ አምናለሁ። አመሰግናለሁ። አመሰግናለሁ። ክቡር ጠቅላይ ሚኒስትር የዛሬ ሰባት ዓመት ስድስት ዓመት ባሌ ደጋግሞ ይዞን ሲመጡ የነበረው ነገር ከፍተኛ ቁጭት ነው የነበረው። አንዳንዴም ከቁጭቱ ያለፈ ደግሞ ቁጣዎችም ነበሩ። ዛሬ ላይ ቆሜ ሳየው በዚህ አጭር ጊዜ ውስጥ ይሄ ሁሉ ነገር ተቀይሮ ያለፈው ካለፈው አንጻር ሳየው ከፍተኛ ርቀት የመጣንበት እሱንም የሚሰማኝ ስሜት እጅግ በጣም ደስተኝነት ነው። የታሰቡ ነገሮችና ደግሞ ከዚህ ተነስቶ ወደፊት የሚመጡትን ነገሮች ደግሞ ኢማጅን ሳደርግ እጅግ በጣም ከፍተኛ ደስታ ይሰማኛል። የመደመር ትውልድ መጽሐፍ ሲመረቅ ሶፉመርን እንደ ዲቨሎፕመንት ሴንተር ተወስዶ እዛ እንዲጀመር ክቡር ጠቅላይ ሚኒስቴር መመሪያ ከሰጡበት ጊዜ ጀምሮ ከፍተኛ ስራ የተሰራበት ያ የነበረው ቁጭትን የሚያርም የመደመር ትውልዱ ደግሞ አዲስ መንገድ የሚከፍትበት ህዝቡም ከነበረበት ድህነት፣ ኋላ ቀርነት ከሴፍቲኔት የሚላቀቅበት ኢንቴግሬትድ የሆኑ ቅድም እንደተገለጸው በግብርናም፣ በማዕድን፣ በቱሪዝም አልፎም ደግሞ በአርባን ዲቨሎፕመንት ሰፋፊ ስራዎች የተጀመሩበት ህዝቡ ላይም ሁላችንም ላይ ከፍተኛ ተስፋ የፈጠረበት ለኢትዮጵያም ትልቅ ጉልበት እንደሚሆን የታየበት ነውና ያ ቁጭት በጣም ኢንትግሬትድ የሆነ ራዕይ አስቀምጦ ከዛ ራዕይ ደግሞ ማዕከል ተደርጎ ሀሳቦች ዲቨሎፕ ተደርጎ ከዛ ሀሳብ ወደ ተግባር ተግባሩ መልሶ ሀሳቡን ያዳበረበት እና ከፍተኛ ውጤት የተገኘበት ነው ያየ ነው። እኔ በዚህ ትሪፕ በጣም ሲኒየር አመራሮች ቀድሞ የነበራችሁ አመራሮችም፣ መምጣታችሁ፣ ሀሳብ መቀያየር፣ ያለውንም ነገር መረዳት ያለፈውንም ነገር ለማሰብ መጪውንም ዘመን ኢትዮጵያ ወዴት እየሄደች እንደሆነ የኢትዮጵያ ብልጽግና አይቀሬ መሆኑንም ያየንበት ነው ብዬ ነው ወስደው። ትልቅ ትምህርት የተገኘበት ነው ብዬ ነው ወስደው። ባሌ ክቡር ጠቅላይ ሚኒስቴር ሁሌ እንደሚያነሱት ኢትዮጵያ ለራሷ ስትል ታለማዊ ይገባል ብሎ ደጋግሞ ያነሱ ነበረ እና ለማት አለንም ብሎ በቁጭት ሲናገሩ ነበረ። እሱ አሁን በግብርናውም በማዕድኑም እስፔሻሊ በቱሪዝም በአርባን ዲቨሎፕመንቱም ታይቷል። በሚቀጥሉት ጊዜያቶች ደግሞ ባሌም የምትሆኖ ነገር ሳስብ መኖር እጓጓለው ማለት ነው። አሁን ከሆነው በላይ ትልቅ ነገር ሊሆን እየመጣ እንደሆነ፣ ህዝቡም ወደ ላቀ ደረጃ እንደሚሸጋገር፣ ለኢትዮጵያም ደግሞ ትልቅ ጉልበት የሚሆን አካባቢ እንደሚሆን በግልጽ የሚታይበት ነው። ስለዚህ ይህንን የተደበቀ የተረሳ አካባቢ ከተደበቀበት ስላወጡ እና ከተረሳበት እና ሁሉም ሰው ነክቶ ከእንቅልፍ ነክቶ ወደዚህ ስራ እንዲገባና አዲስ ታሪክ እንደ መደመር ትውልድ እዚህ እንዲፈጠር ስላደረጉ በጣም ማመስገን እፈልጋለሁ። ያኔ የዛሬ ሰባት ዓመት ስድስት ዓመት እንቀይረዋለ ሲባል እንትን በጣም ያስፈራኝና ያስደነግጠኝ ነበረ ምክንያቱም ድህነቱና ችግሩ ሰፊ ስለሆነ አሁን ደግሞ ሳየው የአፍራቻዬ የድህነት ዋሻ እንደሆነ ነው የሚገባኝ። ሶ ከዚህ ወጥተን በድፍረት እና በቁርጠኝነት በተግባር እንዴት እንደማይሆን በማሰብ ሳይሆን እንዴት እንደሚሆን በማሰብ ነገሮችን መቀየር እንደምንችል በተግባር ያየሁበት የተማርኩበት ነው። ይሄ ለአጠቃላይ ለኦሮሚያ ክልል ለሌሎች አካባቢዎችም ለተጀመሩ ስራዎች ትልቅ መሰረት ነው። ለቀጣይ ለሚሰሩ ስራዎችም ትልቅ ጉልበት ነው የሚል እምነት ነው ያለኝ። ከሁሉ በላይ ለምን የሚለው ጥያቄ እና ከዛ የሚመጣው ቁጭት በሀሳቡን ደግሞ የሚያደረጅ ተግባር በተግባር ሲታይ ወደ ላቀ ደረጃ መሸጋገር እንደምንችል ያየንበትና የተማርንበት ነው። ያለፈውንም ሳስብ በጣም ደስ ይለኛል። የሚመጣውን ደግሞ ሳስብ እጅግ እጅግ በጣም ደስ ይለኛል። ስለዚህ እንደ ድሮ ስጋት ሳይሆን የሚታየኝ ሞር በዚህ ውስጥ ትልቅ ተስፋ ነው የሚታየኝ እና ይሄ ጨለማ ሰማው እየተገፈፈ ከፍተኛ ብርሃን እየመጣ ብርሃኑ ደግሞ ቀጣይ ጉልበት እየሰጠን ያለው እዚህም ደግሞ አባር አመራሮች ሰሞኑን ስሰጡት የነበረው ሀሳብ፣ ሲደረግ የነበሩት ውይይቶች እና የሀሳብ መከፋፈሎች፣ ሀሳብን ለአንዱ ለአንዱ ላይ የማካፈል ጉዳይ ለኢትዮጵያም ትልቅ ጉልበት፣ ትልቅ መሰረት ይሆናል የሚል እምነት ነው ያለኝ። እውነት ለመናገር በዚህ አጭር ጊዜ ውስጥ እንደዚህ አይነት ኢንቫይሮንመንት ተፈጥሮ ይሄ ሁሉ ሰው መጥቶ እዚህ አድሮ ተነጋግሮ ተወያይቶ እንደዚህ አይነት ነገር ለማየት በመቻሌ በጣም በጣም በጣም በጣም ነው ደስ ያለኝ። አይ ቲንክ የሰሞኑን የእናንተን ቆይታ እዚህ ያለው ህብረተሰብ እና የተሰራውን ስራ አርሶ አደሩ አርብቶ አደሩ በምን ደረጃ ፊል እንደሚያደርገው እዚህ ያለው ሰው ብዙ ያንን ሊካፈሉ ይችላል የሚል እምነት የለኝም። ባሌንም ያየነው ዋን ፎርዙን የሚሆን ነው። አላየነውም፣ ስሪ ፎርዙን አላየነውም። እና እዚህ የነበረው ህብረተሰብ የነበረበት ጨለማ የነበረበት ተስፋ መቁረጥ እና ሴፍቲ ኔት ወይ ኦፍ ላይፍ ሆኖ ሰው ሴፍቲ ኔት እየተመዘገበ የሚጋባበትና የሚዋለድበት ያ ሁሉ ታሪክ በመሰረታዊነት ተንዶ አዲስ ተስፋ አዲስ ጉልበት የተፈጠረበት ስሜት እነሱን ሆኖ የእነሱን ህይወት መኖርን እና በዚህ ህይወት ውስጥ ማለፍን የሚጠይቅ ይመስለኛል። ስለዚህ ያንንም ስሜት ሳስበው በጣም ጉልበት ይሰጠኛል እና እጅግ በጣም ደስ ብሎኛል። እውነት ለመናገር አመሰግናለሁ።